በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ልዩ ስሙ አሊዶሮ መውጫ በተባለ ስፍራ ታጣቂዎች እኩለ ቀን ላይ የአንድ ህዝብ ማመላለሻ አውቶቢስ ተሳፋሪዎችን በሙሉ አፍኖ መውሰዳቸውን ዋዜማ ሰምታለች። ታጣቂዎቹ እገታውን የፈጸሙት ከአዲስ አበባ ወደ አማራ ክልል ሲጓዝ የነበረ ፈለገ ጊዮን በተሰኘ የህዝብ ማመላለሻ አውቶቢስ ተጓዦች ላይ እንደሆነ ምንጮች ተናግረዋል። ታጣቂዎቹ አፍኖ ከወሰዳቸው ተሳፋሪዎች መካከል በርካታ ሴቶች እንደሚገኙበት ምንጮች ገልጸዋል። በዚሁ ስፍራ በተደጋጋሚ በተመሳሳይ የእገታ ወንጀሎች እንደሚፈጸሙ ዋዜማ ከዚህ ቀደም በተደጋጋሚ መዘገባው ይዘነጋም። በወላይታ ዞን በዳሞት ወይዴ ወረዳ በደረሰ የመኪና አደጋ የ15 ሰዎች ህይወት አለፈ። አደጋው መጋቢት 6 2017 ማምሻውን በወላይታ ዞን በዳሞት ወይዴ ወረዳ በዴሳ ከተማ የደረሰ ሲሆን ከአርባ ምንጭ ወደ ሻሸምኔ ሲጓዝ የነበረ ህዝብ ማመላለሻ አውቶቢስ የከተማው መውጫ ላይ በመገልበጡ ነው አደጋው ያጋጠመው። በአደጋው የ15 ሰዎች ህይወት ወዲያው ሲያልፍ በ27ሰባት ሰዎች ላይ ከባድና ቀላል ጉዳት ደርሶ ሕክምና እየተደረገላቸው መሆኑን መረጃው ያመለክታል። አደጋው የደረሰባቸው ሰዎች መነሻውን ና ሻሸመኔ ከተማ አድርጎ የመጋቤት አቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓልን በአርባሚ ዝግቲ አቦ በማክበር ወደ መጡበት በመመለስ ላይ የነበሩ ምዕመናን መሆናቸውን የኢትዮጵያ ኦርቶዶክስ ተዋተው ቤተ ክርስቲያን መገናኛ ብዙኃን አገልግሎት መረጃ ያመለክታል። ቅርብ ጊዜ ወዲህ በኢሲያዊቷ ማይናማር ታገቱ ለባርነት ተዳርገናል ግፍ እየተፈጸመብን ነውና እርዱን የሚሉ ኢትዮጵያውያን ድምፅ እየተሰማ ይገኛል። የሰለባዎቹ ኢትዮጵያውያን ወላጆች፣ አንቂዎችና መገናኛ ብዙሀንም ጉዳዩን ውሳኔ ወደሚሰጡ አካላት ለማድረስ የተለያዩ ጥረቶችን ማድረጋቸውን ተከትሎ ከቀናት በፊት በሁለት ዙር ሰባሰባት ኢትዮጵያውያን ከማይናማር ወደ ሀገራቸው ተመልሰዋል። ለራሳቸውና ለቤተሰቦቻቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉት ተመላሾች ወደ ማይናማር የሄዱት በሚያውቋቸው ሰዎች ተታለው እንደሆነ ለአላይን ጋዜጣ ተናግረዋል። በዓለም ዙሪያ ለኢትዮጵያውያን አድማጮች በሶስቱ ቋንቋዎች የሚተላለፉት የአሜሪካ ድምፅ ወይም ቪኦኤ ስርጭቶች ከቅዳሜ ምሽት ጀምሮ ሙሉ በሙሉ ተቋርጠዋል። የአማርኛ ትግርኛና ኦሮምኛ ስርጭቶች የተቋረጡት ፕሬዚዳንት ትራምፕ የፌዴራል መንግስቱን ወጪ ለመቀነስ በሚል የቪኦኤን ጨምሮ የበርካታ ጣቢያዎች ሠራተኞቹን በሙሉ የግዳጅ እረፍት እንዲወጡ ባስተላለፉት ትእዛዝ መሠረት ነው። ፕሬዚዳንት ትራምፕና ባለሥልጣኖቻቸው ቪኦኤ የቀኝ ዘመም ድምጾችን ሲያፍን ኖሯል በማለት ይከሱታል። ቪኦኤ ኢትዮጵያን ጨምሮ በዓለም ዙሪያ ለአምሳ ቋንቋዎች የሬዲዮ ፕሮግራሞችን በማሰራጨት ላይ ነበር። ፕሬዚዳንት ትራምፕ የአሜሪካ ድምፅን ለመዝጋት ጫፍ ላይ ደረሱ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካን ድምፅ ወይም ቪኦኤ የፌዴራል በጀት የሚያነሳ ትእዛዝ በመፈረም ጣቢያውን ጸረ ትራምፕና አክራሪ በሚል ከሰዋል። ሩዋንዳ ከቤልጅየም ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋረጠች። ይህንኑ ተከትሎ ኪጋሌ የሚገኙ ሁሉም የቤልጅየም ዲፕሎማቶች ከሩዋንዳ እንዲወጡ ታዘዋል። ሩዋንዳ እዚህ ውሳኔ ላይ የደረሰችው ቤልጅየም ከዲሞክራሲያዊ ኮንጎ ግጭት ጋር በተያያዘ በሩዋንዳ ላይ የጠላትነት ዘመቻ ከፍታለች በማለት ነው። ቤልጅየም በበኩሏ ለዚሁ ምላሽ የሩዋንዳ ዲፕሎማቶች ከግዛቷ እንዲወጡ አዛለች። ከዋዜማ ነው። በርካታ የአውሮፓ ሀገራት አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ የተንቀሳቀሱ ነው ተባለ። አሜሪካ ከአውሮፓ ጋር ያላትን ወታደራዊ ትብብር ለማቋረጥ ማሰቧን ተከትሎ አህጉሩ ራሱን ከጥቃት የሚከላከልበትን መንገድ እየቀየሰ ይገኛል። አብዛኛው የአውሮፓ ሀገራት ከቀዝቃዛው ዓለም ጦርነት በኋላ ብሔራዊ ውትድርናን አስቀርተው ነበር። በአሜሪካ አውሎ ንፋስ ከ30 በላይ ሰዎችን ሕይወት ቀጠፈ። በርካታ ቤቶችና ተሽከርካሪዎችን ያወደሙ አውሎ ንፋስ በሰባት ግዛቶች ከ250 ሺ በላይ ቤቶችን የኤሌክትሪክ ኃይል አቋርጠዋል። ኦክላሆማን ጨምሮ በተለያዩ አካባቢዎች የተከሰተው ሰደድ እሳቶችን እያቀጣጠለ መሆኑን ተገልጿል በስድስት ደቂቃ ብራዚላውያን ሮናልዶ በልጦ ከፖርቱጋላዊ ሮናልዶ ክብረ ወሰን የተቃረበው ኤምባፔ የ26 ዓመቱ ፈረንሳዊ በሪያል ማድሪድ የመጀመሪያ ዓመት ቆይተው በርካታ ጎሎችን ያስቆጠረ አራተኛው ተጫዋች ሆኗል። ኪሊያን ኤምባፔ በሁሉም ውድድሮች ያስቆጠራቸውን ጎሎች ቁጥር 31 አድርሷል።